ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህ ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የዶል ምልክታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለውሳነ በዓል በሰላም አደረሳችሁ። ህማማቱን እንግዲህ መቼም እኔማ አይ እንዳትረግቡኝ እናንተ። ለንስ ሀሞት ያብቃሽ ብቻ ብላችሁ ጻሉልኝ ጋይስ ጋይስ፣ ነግሬያችኋለሁ። እኔ ብትረግቡኝ ያው አብረን ነው ተያይዘን ሲኦል የምንገባው። እኔ አያገባኝም። እኔ ብቻዬን ሲኦል አልገባም። ና አውቃችሁ ነው ብቻዋን ሲወል ትገባለች ብላችሁ እንዳታሳስቱ ለማለፍ ፈልጌ ነው ለማንኛውም ዛሬ እንግዲህ ፋንዲሾች ከች ከች ከች ብሏል በዚህ አጋጣሚ ማን ነው እንደ እኔ እስኪ ኮሚቴ ያስቀምጡልኝ የቡሪካ ሳቅ ደስ የሚለው ቡሪካ ድምፁ በአጠቃላይ ደስ ይለኛል ኔ አዎ እናንተ ኖሬ ሙልጭ ደግሞ ሌላ ነገር ውስጥ እንዳትገቡ መቼ መናንተ ኮ ሲወል ገብታችሁ ሰው ሲወል ታስገባላችሁና እኔ ድምፁ ደስ ይላል ሳቁ ደስ ይላል ነው ያልኩት ሌላ ነገር አላልኩም ማለት ነው። ና ቡሪካ እንግዲህ ጉዞ እናንተ ዛሬ አማርኛ ሁሉ ጠፍቶብኛል። ፋንዲሻ ለማለት ማለት ፈልጌ ቀደም የሆነ ቤት ሌላ ስም ጠራሁኝ። አሁን ደግሞ ቡሪካ ለማለት ፈልጌ ሌላ ነገር ልል ነበረ። ምን ጉድ ነው? ለማንኛውም እንግዲህ በቡሪካ ቤት ያበደ ቪዲዮ ተለቋል። ዛሬ ብዙዎቻችን በጉጉት ስንጠብቀው የነበረ ነገር እንደሆነ ተስፋ አደርጋለው። ፍቅር ያሸንፋል። እንደምታዩቸው ፋንዲሾች ፏ ብትንብልጭ ብለው ታርቀው በሰላም መጥተዋል ማለት ነው። ከፊት ላይም እንደምታዩት የመጨረሻቸውን የእርቅ ስምምነታቸውን ሲያደርጉ የተቀጡ ሊቀጡ የተሰጣቸውን ቅጣት ነው። እንግዲህ ፍቅርዬ አሸናፊ ሆና የፍቅርዬ በጎች ሆነው እነሱ ሊቀጡ ነበረ። ሸመጠጡ ማለት ነው። አፋፋሪዎች ስለሆኑ የሸመጥ ትተዋት፣ ጓደኛሞቹ ትተዋት ሄዱ። ፍቅርዬም ብቻዋን ማለት ነው። አይ ለዋንኛው በጣም ነው ደስ ያለኝ። እውነት ለመናገር በቃ ፍቅር ምን ያክል ለሰው ልጅ ኃይል እንዳለው ተረድቻለሁ። ግን ደግሞ የሚገርመው ነገር ትንሽ ትንሽ ትንሽ ትንሽ ነው ብዙ አይደለም፣ ትንሽ ነው ቅር ያለኝና፣ ምንድነው እንደዚህ የሚያስገለፍጣችሁ ማለት ነው? ምንድነው እንደዚህ ሰላሳ ሁለት ጥርሳችሁን የሚያስወጣችሁ? ብሩካና ፉፉ በሰላም ነው ትላላችሁ ነገር ስጀምሩ ማለት ነው፣ ነገር ስጀምሩ እንዴ በራሴ ልጆች ላይ ይህን ነገር ያልጀመር እንዲህ ማንን ማን አልኩት አልኩት አልኩት የውጭ ሰው ብዬው ብዬ ደክሞኛል። አሁኑ ለራሴ ልጆች ልመለስ ነው እና ልቦጭቃቸው ብዬ ነው እንዴ በራሴ ልጆች ይሳቅልቅ ና እንጂ በራሴ ፍቅርዬ ደግሞ ያሳቀችኝ ከመጨረሻ ላይ እንዴት የኔ ፋንድሻ ማለት ነው ስስቅ እኮ ተገዳም ስቅ የመሰለ ፊቷ ማለት ነው ሙድል ጭፍነትልና አይኖ ደስ ትገባለች ማለት ነው። እና የፍቅርዬ ምሳቅ በጣም ነው ወድላት፣ ከልቧ ነው የምትስቀው ማለት ነው። እና እንግዲህ ዛሬ ፊትዋ እንትን ቢሆን የድካምስ ቤት ይታይባታል። የኔ ቆንጆ እንግዲህ በቅርቡ የሰላምና የእረፍትን ህይወት ትቀጥራለች ብዬ አምናለው። ምክንያቱም ትምህርት በጣም አጨናንቋታል፣ ታውቃላችሁ። በተለይ የጀግና አባቷ አደራ ስላለባት መወጣት እንዳለባት ስለሚሰማት ብዙ ጫናዋንና ጊዜዋን እያሳለፈች ያለው እዛ ላይ ነው ብዬ ነው ማስበው። ብዙዎቻችሁ ያው ከሳች እንዲሆነች ምናምን ስለምትሉ ነው ኮሜንት ላይ ማለት ነው እና ፍቅርዬ እንግዲህ ሀሳቧን ሰብሰብ ስታደርግ ምርቃቷን ስታጠናቅ ደግሞ በቀጣይ ስራዋን ቲዝ ና ጎን ለጎን ማለት ነው ቢዝነስና ቢዝነስ ሲደመሩ ምን ይሆናሉ? ቢዝነስ ከአይን ያወጣሽ። የምቀኞችሽን አይናቸውን ጨለማ እግራቸውን ቄጤማ ያርግልሽ፣ ያበባ ማለት ነው የእነዚህ ጎረምሶች ጠንበለሎችሽን ደግሞ እነሱንም ከክሁ ይጠብቅልሽ። ጠባቂዎች ከፈጣሪ በታች መከታዎች ጎረምሶቹ ማለት ነው። ፉፉዬ ኮ በቀደም ብሏል። ትንሽ ተንተክትከን ዋለና ተንተክትከው ገንፍለው ስለበቃቸው አሁን በቃ ረጋ ሰከን ብሏል። ወደ ጉልምስናው ተሸጋግሯል። በእድሜ ሳይሆን በአስተሳሰብ ማለት ነውና ለማንኛውም እንግዲህ ዛሬ በፍቅር ተጠናቋል ማለት ነው። ቀጣይ ምን ይመጣል የሚለውን ነገር የምናየው ይሆናል። እንግዲህ ለትንሳኤ በዓል ለየት ባለ መልኩ ፍቅርዬ እንደምትመጣ አምናለሁኝ። በአዲሱ ቤት ልጅ ፈንጭበት እያልን እንድንዘምርና እንድንጨፍርበት ያብቃን ማለት ነው። ቤተሰቦች ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዴ ፋንድሾች የትሄዳችሁ ነው? አስር ሺ ቀርቶ አምስት ሺ ማስገባት ራሱ ጎንዶ ልባችሁን ከበደው። በሰላም ነው በሰላም ነው። የምን መሰስት ነው እንደ አሰስቱ እንጂ ስስት እኮ ለማንም አይበጭ። ለማንኛውም እንደምወዳችሁ እንዳትረሱ። መልካም ጊዜ ሁንላችሁ። ቻው ቻው።